በስማ አብ ማነው የደነገጠ ቤተሰብ? የዛሬ ቪዲዮን አይታችሁ እኔ ቴምብሉን አይቼን የደነገጥኩ እውነት። በስመ አብ ሩታ ነፍሰሽ አይ ማርም። ሁላችሁም ልባችሁ ስንጥቅ ያደረግሽው ማለት ነው። እና በዛሬ ፕራንክ ሁላችሁም ፈታዘናም እንዳላችሁበት እርግጠኛ ነኝ። ሁላችሁም እንደደነገጣችሁ እርግጠኛ ነኝ። የዛሬ ቪዲዮ በስመ አብ እኔ እንጃ ሩታዬ አልተቻለችውን። ቤተሰብ ታየራ ሄደችው በኋላ አልተቻለችም። ከዚህ በፊት አባትና እናት ፕራንክ አድርጋለች። ዛሬም ደግመችው ማለት ነው። ሰላም ሰላም፣ ጤና ስጥልኝ ውድና እየተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁ? ልኝ ደህና ናችሁ? የኔ ደህና ነኝ፣ እግዚአብሔር ይመስገን ብያለው የኔ ውድ ቤተሰቦቼ። ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ ሼር አበረታቱኝ ለማለት ፈልጋለሁ የእኔ ውዶች። ማለት ነው እንግዲህ ዛሬ ሩታ በድንገት ምጤ መጣ በማለት እንግዲህ ፕራንክ አድርጋለች። ሳላስብ ነው ይሄ ነገር ይመጣልኝ አለችው። በስ እንዴት እንደሆኑ ትና እናቷ እንዴት እንደሆነች አያችሁ። እናት ማችም ለልጅ ልጅ እንኳን ቢያጠፋ እናት ለልጅ አትጨክኑም። እንዴት እንደሆነችው ታላቋ ኤቷ እንዴት እንደሆነች፣ ለምን አነሳሽው? ለምን ውሃን አነሳሽው? ለምን እንደዚህ አደረግሽው? በዚህ ሰዓተኛ ተደስተን ቡና አፍልተሽ ስትጠብቅ እንዴት ደስ እንዳለን ከስራ መልስ ስንመጣ ደስ ብሎናንች፣ እንዴት እንደዚህ ነገር ታደርጋለሽ? በማለት ሩታ ላይ በቃ ጓኑ ያሉ እውነት በጣም የደነገጡ ማለት ነው። በዛ አጋጣሚ በዚህ ፕራንክ መሃል ውስጥ ምን እንደሚፈጠረ ታውቃላችሁ። በጣም ከባድ ነው እንደዚህ ፕራንክ ቅርባቸው። ሩታ የኔ ቆንጆ በተለይ ማዘርሽን ፕራንክ በታደርጊ ጥሩ ነው። እውነት በጣም የደነገጠችው እውነቶ ማለት እውነት ምጧ የመጣት መስሏት እንዴት እንደሆነችው እንዶ ለሩታ ኤቷ ታላቋ ለእንዴት እናትዮ እንዴት እንደተቆጣች። ሂጂና ጥሪ፣ አባጃጆ ሂጂና ጥሪ፣ ሂጂ እዚህ ጋር አትቆሚ ሂጂ፣ ሂጂ ያለቻት እንዴት እንደተናደደች አያችሁ። የው ልጇ ምንም ነገር እንዳትሆንበት አትፈልግም አያችሁ። እና በጣም ነው የሚገርመው የዛሬ ፕራንክ ወይኔ፣ ሁላቸው ማስደነግጦናል አስቆናል። በመጨረሻ በሩታ አክት ማለት ነው እና እዚህ ጋር ይወገኛል፣ እዚህ ጋር ያመኛል፣ እዚህ ጋር እንዲያደርገኛ፣ በስመ አብ እናትዬው እንዴት እንደሆነች አያችሁ። በዛ መሀል ላይ እናትዬው እንኳን የውን ነገር ብትሆን አስባችኋል። አረ እንደዚህ ፕራንክ ይቅርባቸው። እውነት ሩታ የዛሬ ጉድ ሰራችሁ። ቤተሰብ ማለት ነው ግን ነብሰሻ አይመራም እንዴትና እንዴት እንዳሳዘነችን፣ እግዚአብሔርን ሌላ ጊዜ አላምድን። እንኳን ምጥሽ እንኳን ቢመጣ አላምንሽም፣ አላምንሽም መልሽ ፕራንኩማ አድርግሽ እያለቻት ነበረ። እንግዲህ ሩታዬ በጣም ደሳስ ደሳስ የሚል ጊዜ እያሳለፈች ነው። ቡታጀራ ላይ በጣም ወፍራለች፣ ወዛ ተመልሷል። ቤተሰብ ማለት ነው። ወዮ ወዮ ወዮ ቡታ ጀራ ከመጣችው ሳምንት ሞላች። እንደ ሩታዬ ማለት ነው። ከቤተሰቦቿ ጋር ከተገናኘች እኔ እንጃ፣ የቆየ ቪዲዮ ከተለቀቀ ከዚህ በፊት አናውቅም ጌ እንግዲህ አስባችኋል፣ ሩታዬ ወዟ ተመልሶ እንዴት እንዳማረበት የኔ ቆንጆ። በሰላም ውለጅልን፣ እኛም መልካም ምኞታችን ሁሌ ጸሎት እናድርግልሻለን የኔ ማር ማለት ነው። እና በጣም ነው የደስ አለኝ እውነት ለመናገር እንኳንም ሄደች ከዚህ ጭቅጭቅ እንኳን ወጣችው አልኩ። የምር ነው የምላችሁ። እንግዲህ ሩታዬ ዛሬ ደስ የሚል ይሄው ቪዲዮ እየሰራችልን እየለቀቀችልን ያለችው ማለት ነው። እኔ ውድ ማለት ነው እኔ ጣም ባላል የኔ አትጠገቢ ማለት ነው። እና ብቻ ደስ ይላል ቤተሰብ ማለት ነው። ሩቴ በእግዚአብሔር እንደዚህ ፕራንክ አታደርጊ። በተለይ ቤተሰቦችሽን ፕራንክ ባታደርጊ ጥሩ ነው። ባለፈው አባተና እና ፕራንክ አድርጋለች። አስባችኋል አሁን ደገመችው ማለት ነው በድጋሚ። ስለዚህ እንደዚህ ፕራንክ ይቅርብሽ። እንኳን ምጥሽ ቢመጣ እኔ መልሼ ነው ፕራንክ ማደርግሽ። አላምንሽም እያለሻት ነበር ማዘር ማለት ነው እና ይቅርብሽ። እንደዚህ ፕራንክ ማለት እኛ እውነት መስሎን እንዴት እንደሆነ እግዚአብሔር በጣም የሆነ በቃ ይንባን የመጣብኝ ገባችሁ። ምጥ እኮ ከባድ ነው ይባላል። አላቅም ልክ በቃ አክቷ ልክ ምጧ እንደመጣ ሆና ያደረገችው ዛሬ ማለት ነው እና ሩታዬ ብስማ ሁላችሁም አስደነገጥሽን። ብቻ ፈጣሪ ብቻ እ ምንም ሳትጨነቅ ሽልቅ ይለልሽ ማለት ነው እና በሰላም ብላ እየልን መልካም ምኞቴ ነው። እውነቴ ነው የምላችሁ ቤተሰብ ማለት ነው። ያው ወልዳችሁ ያያችሁ ሰዎች ታውቃላችሁ፣ ምጥ ምን እንደሆነ ታውቃላችሁ። እንግዲህ እማማ ሩታዬ ትቀምሳለች፣ ጠብቂ በቅርብ ሁሉም እንደዛ እያሉልሽ ነው። ለማንኛውም ከንም ፕራንክ ሆነ ለማንኛው እውነት እውነት መስሎኝ እንደደነገጥኩ ለምን እሷ አላሰብኩበትም ማለች እኮ ድንገት ሲመጣብኝ ፕራንክ አደረግኩ አለች እሷ ማለት ነው። እና እንግዲህ ብታያለ አሪፍ ጊዜ፣ ምርጥ ጊዜ እያሳለፍኩ ነው ያለው። እንኳን እኛ ብናጠፋ ቤተሰብ ቤተሰብ ናችሁ። ስለዚህ ሩታ ያለችው ትክክል ናት። ስለዚህ መቼም ከቤተሰቦቻችን ጋር እንኳን ብንጣለ ዞረን ዞረን ወደ ቤተሰብ ነው የምንሄደው ማለት ነው እና ሩታ ያለችው ትክክል ናት። ስለዚህ ብዙ ነገሮችን እየተማርኩኝ ያሉ የመጣብኝን ችግሮች ብዙ ፈተና እያሳለፍኩበት ምክንያት ለበጎ ነው እያለች የነበረ ትክክል እና ትርታይ ማለት ነው እና እና የሰው ልጅ ሁሉም ስለ ሳቀ ስለተደሰተ፣ ሁሉም ስለ ሳቀ ስለለበሰ ጥሩ ነገር ስለሆነ ሁሉም ሰው ደስተኛ ነው ማለት ከባድ ነው በአሁኑ ሰዓት ላይ ማለት ነው እና ሁሉም ነገር የመጣብኝ ፈተና ለበጎ ነው። አሁን ላይ ግን ጠንካራ አድርጎኛ። እናንተ ከጠገቤ ስላላችሁ ቤተሰቦቼ ስላሉልኝ ከፈጣሪ በታች ቤተሰቦች ስላሉ ከፈጣሪ በታች እናንተ ስላሉልኝ፣ ሊን በጣም አመሰግናችሁ። በርቺ፣ ጎበዝ ነች፣ ጠንካራ ነች ስላላችሁኝ፣ በጣም አመሰግናችሁ የኔ ውድ ቤተሰቦች፣ የኔ ውድ ፋሚሊዎች ብላለች። እርጠዬ ማለት ነው እና እውነታው ነው ያለችው። ስለዚህ እና ይኸው ለሁላችሁ ነው መልካም ምኞታችንን ተናግራለች። አመሰግናለሁ ከጎኔ ስለሆናችሁልኝ እናንተ የመሳሰለ ፋሚሊ ስላለኝ ደስተኛ ነኝ በእናንተ ብላ ለች እርጤ ማለት ነው። እና እኛ አንቺም በሰላም ቦታ ይጅልን የኛም መልካም ምኞታችን ነው። እና እኔ በጣም ነው የእውነት እንጃ ቃላት የለኝ ለሩታ ማለት ነው። እኔ ቆንጆ ፈጣሪ በሰላም ወልደሽ ደግሞ ልጅሽ ለማቀፍ ለመሳም ያብቃሽ መልካም ምኞቴ ነው። ምን የመሳሰሉ ቤተሰቦች አሉ እንግዲህ ፏ ቤትን እያለሽ ከቤተሰቦቿ ጋር በስመ አብ ግባችሁ። እንዴት እንደሚያምረው ቤተሰብ ማለት ነው። በስመ አብ ሀበቦ ራሱ ግቡ በስማን ደስ ነው ብሎ እና ሩታዬ እንግዲህ ፏብትን እያለች ከቤተሰቦቿ ከፋሚሊ ጋር ፏብትን እያለች እያሳለፈችን ያለች ማለት ነው እና እና ደስ ላለ የእኔ ውዶች ማለት ነው። የዛሬ ቪዲዮን አይታችሁ በርታዬ ፈዳደላም እንዳላችሁባት እርግጠኛ ነኝ። ብዙዎቹ እንደደነገጣችሁ እርግጠኛ ነኝ። እንዳዘናጅም ትኖራላችሁ ብዬ አስባለሁ በተለይ እናቴ እንዴት እንዳሳዘነችኝ እግዚአብሔር ሩታ እንደዚህ ፕራንክ አታደርጊ በተለይ ትልቅ ሰዎች እና አታደርጊ ፕራንክ ማለት ነው እና ፕራንክ እኮ መጥፎ ነው እግዚአብሔር ምን እንደሚፈጥራ አናውቅም እኮ ለእናንተ እናንተ በቃ እርስ በእርስ ብትደራረጉ የኛ ችግር የለብን እንደ እኛ ሰዎች ብትነደራረግ ትችግር የለም ግን ትልቅ ሰዎች እንደዚህ ፕራንክ ባታደርጉ ጥሩ ነው ብዬ ያስባለው። የሩታ እናት እንዴት እንደሆነችው፣ በስማ እውነት መስሏት እንዴት እንደሆነችው ከሩታ ጋር እዛ ጋር እዛ ጋር በስማ። አንድ ደግሞ አንዳንድ ራሳን ትሰጣለች፣ አንዳንድ እሷን ትይዛለች። በስማ የዛሬ ጉድ ነው ይህ ፕራንክ ዛሬ ማለት ነው። ቤተሰብ ሁላችሁም፣ ይህን ቪዲዮ ከተመቻችሁ ላይክ አድርጉኝ፣ አበረታትኝ። ወዳችኋለሁ።